ምን? ቢምን እያደረግሽ ነው? አንዳንዴ ፋራ ትሆናለ። የአስቆጣሽ አስቆጣሽ፣ እርግጠኛ አይደለሁም እኮ ንገሪኛል። ስማ እማዬ፣ ይህች እንዳጣ ትኩር ብዬ ሰዓት፣ ትኩር ብለሽ ስታያት ምን ተናገረ? ይህች እንዳጣ ትኩር ብዬ ሰዓት፣ አባዬን ትመስላለች። ምን? አንቺ ልጃምሻል? ምንድነው የምትይው? አንቺ እንዴት ብትንቂሆኑ? አባትሽን እንደዚህ የምታስብ ያናቴ! እማዬ፣ እስኪ ትኩር ብለሻያት፣ አባዬን እኮ ነው የምትመስለው። ውሃንም ትመስላለች። እኔ ማ ፀጉሯን ቆርጬ እንዴ እናስመረምራት? አለ ኤቢ። አይምሮሽን ለምሽ፣ አይምሮሽን የሚያመሽ ከሆነ ወደ ሕክምና ግቢ። ምን አይነት ሀሳብ ነው ወደ አይምሮሽ የሚመጣው? ይህን ነገር ደጋግሜ እነግርሻለሁ። ስም እንደዚህ አይነት ሀሳብ ሁለተኛ የምታስቢ ከሆነ እመኝ እጅ እግርሽን ጠፍሬ ወደ ጠበል እናምልክሽ። እሺ በቃ ይቅርታማ። የልጅ ግቢ ያደክፍልሽ። ቢሴን አምጪልኝ ወደ ስራ ልሄድበት። ምን ይቺ ቆይ፣ ፍቅር ይዞሻል? ምን ከአንተ ፍቅር ይዞኛል እያልሽ ለምንድን ነው የማይገባ? ከአንተ ፍቅር ይዞኛል ካልሽ በይ ያለበዛ ምንድን ነው ፋራ? አይገባም፣ አይገባም ሲጀመር አልተልብ ያለው ሌላ ሰው ጋር ነው። እንግዲህ መናገር ካልቻልሽ ምንም ለረዳሽ፣ ፋራ የማይገባ መሀይ ነው። እሺ ሰላምዬ፣ ግን ሳይሽ በቃ ታሳዝኝኛለሽ። ማለት ከሌላው ሰው በተለየ ጊዲህን ታሳዝኝኛለሽ። ውይ የኔ ናት። አመሰግናለሁ አባይማ

እንግዲህ ቤተሰቦቼ እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ላይክ በማድረግ ቪዲዮን ስኩ ጀምሩት እስከ መጨረሻ ማየት ሀሳብ አስተያየታችሁን አስቀምጡ። ሊሁሌም ወዳችሁ ፈቅዳችሁ ስለምትከታተሉ ምስጋና በጣም ከፍ ያለ ነው ውዶችዬ። እንግዲህ በዛሬው ብጦ በጣም የሚገርም ነው ማለት ነው። እንግዲህ ዳጣ ለልፋት የጣፈው ቢነግድ የተርፈው ነውና ነገሩ እንግዲህ ዳጣ አንዱን አለፍኩ ስትል አንዱን አንዱን አለፍኩ ስትል አንዱን አንዱን አለፍኩ ስትል መሰናክሎቿ በጣም እየበዙባት ነገሮች እየተደራረቡ እየከበዱ እየቀጠሉ ሂደዋል ማለት ነው። ለዚህም ደግሞ ለፈተናዋ ዋና ተዋናይ የሆነችዋ እህቷ ኤቢ ወይም አቤቴ የምትባለዋለች በጣም እየተፈታተነች ትገኛለች። እንግዲህ ያለፈው አልበቃት ብሎ አሁን ደግሞ በቃ የማይታሰብ የማይታሰብ የማትሄድበት ነገር በጣም የላትም ማለት ነው። እንግዲህ አባትየው እስከ መቼ ነው የኔና አንተ ነገር እያለች ዳጣ አባቷን እየጠየቀችው ነበረ። እኔ ዞሮ ዞሮ እንትኔ ነግሮኛል፣ ውስጤ ነግሮኛል፣ ልጄ እንዲሆን አምናለሁ። ግን ደግሞ ሳይንስም ግዴታ ማረጋገጥ አለበት ለሁሉም ነገር። ስለዚህ ምንም ይሁን ምን የኔንና ያንችን እናትና አባትና ልጅ መሆናችን ማንም ሰው ማወቅ የለበትም። ለዛ ደግሞ ከታወቀ ደግሞ ባለፈው የተፈጠረውን አላየሽም እንዴ? በራስ የሆነ ሀሳብ አልጥተን ባንቀይር በባለፈው አላየሻትም እንዴ ማርታል? ስለዚህ ያ ነገር መልሶ ይሄ ነገር ያንቺ ልጅ መሆንሽ መታወቀ፣ ትዳሬ፣ ቤተሰቤ ሙሉ ነገር ይበጠበጣል። ስለዚህ ልጆችን በፍቅር የማኖረውን ቤተሰቤን ማፍረስ አልፈልግም። ስለዚህ ተረጋጊ ብሏታል ማለት ነው። እሺ ይሁንልህ ካልክ ምን አደርጋለሁ ብላ እንግዲህ ሁኔታዋን ተቀብላ እንግዲህ የኖረች ነው ያለችው። ግን ደግሞ እቺ አብጌድ የምትባለው አለች እንግዲህ። በባለፈው በቃ ብዙ ነገሮችን አደረገች፣ ጌጣጌጡን አውጥታ ከቤት ለማባረር ሞከረች፣ ብዙ ነገር አደረገች። ግን በቃ ምንም አረካችም። በቃ ዳጣ ቤት ውስጥ አለች ማለት አብጌድ በቃ ውስጧ ሰላሟ በቃ ዳጣ እዚህ ቤት ስትገባ የአብጌድ ሰላሟ ሲነሳ አንድ ሆኗል ማለት ነው እንግዲህ። በጣም ነው የተናደደችው። በዛም እንግዲህ በተናዳ እንግዲህ ከቤት ለማባረር ብዙ ነገሮችን አድርጋለች። አሁንም እየሞከረች ነው ያለችው። እናትዬዋን እንግዲህ ችልሽ ከዚህ ጊዜ አባረር ይልኝ ባክሽ እያለቻት ነበረ። ተረጋጊ፣ ለምን እንደምትቀኙ በቃ ረጋ በይ። ልጁን ከፈለግሽ እሱን የራስሽ ለማድረግ በራስሽ መንገድ መሄድ እንጂ እሷን ተያት፣ ደግሞችን ዱር እያለቻት ነበረ ግን ምንም ውስጥ ሰላም እየተሰማት አይደለም። እንግዲህ ሰራተኛዋ ሰላም ለራሱ ዛሬ ምን ሆነሽ ነው አብይ? በቃ ምንድን ነው የምናገዝሽ? አብሽሪ አይዞሽ። ዳጣኮ ናታን በጭራሽ አታስበውም እና በዛ ነው የምትናደጂው። ስለዚህ ተረጋጊ በቃ። ዳጣ ምንም ሀሳብ የላትም። ዳጣ እኮ የዋህ ልጅ ነች ስለዚህ ተረጋጋ ቤሄድ እኛ ሁላችንም አንቺን እንወድሻለን እኮ እያለች ነበረ ምን አስነክታችሁ ነው ይች ልጅ ግን ሁሉም የቤቱ ሰው ዲያጣ ዲያጣ የሚለው ይች ልጅማ ያስነካቻችሁ ነገር አለ እያለች ነበረ እንግዲህ ሰላምንም ብር ልክፈልሽና እባክሽ ይች ልጅ ከቤት እንድትወጣ ሁሉም ሰው ፊቱ እንዲነሳት ሰላሟን እንድታጣ አድርጊልኝ ብላት ነበረ እንግዲህ ሰላም አይ ይህን እንኳን ይቅርታ ማድረግ አልችልም፣ በሌላ ነገር ከሆነ ላገዝሽ እችላለሁ ና ያለቻ ማለት ነው። እንዲ ዳጣ ግን ራሱ አቀርባ እችና በጌድ የምትባለዋ ልጅ በቃ ብዙ ነገር ትጠይቃታለች። በባለፈውም ክፍል በቃ እምትወጁ እናታነስ ለምትወጁና በቃ እንደምትወጁ እንደምታፈቅደው በቃ አንቺ ደግሞ ቆንጆ እንደሆንሽ እኔ እሱ ጋር ያለውን ነገር እንደ እንትን ልበልልሽ ስለዚህ በቃ ተረጋጊ፣ ከኔ ጋር ተፋችኝ ጥኔን ተይኝ። እኔ የምፈልገው ሰው ነው የምፈልገው እህት፣ ወንድም፣ ቤተሰብ ነው የምፈልገው እንጂ እኔ ሌላ የፍቅር ወይም የሌላ ነገር እንትን ይዤ አልመጣሁም። እባክሽ ተይኝ እያለቻት ነበረ። አንቺማ በቃ አይን አይሽ እያለቻት እንግዲህ ካጠገቡ አባራት አለች ዳጣ። እንግዲህ በ በፒስ ነው የምታናግራት እኔ ከወድሻለሁኝ እኔ ውዴት በቃ አብረሽ ብታወሪኝ ምናምን ምናምን በቃ ብዙ ነገሮች እንትላታለኝ ግን እቺ በጣም ውስጧ ምክንያቱም ይሁን ተመርዟል፣ አልተቃላችሁ ስለዚህ በቃ ምንም ፊቷ የሚፈታ አይደለም። ሁኔታ ነገሯ በጣም ነው የሚያሰራው ማለት ነው። በዛም እንግዲህ ዳጣ እሺ ብላ እንግዲህ እንታረጋ የምታዛትን እየሰራች ነው ያለችው። እንግዲህ በዚህ ተነስታ እንግዲህ እናቷን አበጊን ማለት ነው እናቷን እንግዲህ ማርታን የሆነ ነገር እናቴ ልነግርሽ ነበረ ካልተቆጣሽኝ፣ ምናልባት ያስቆጣሽ ያስቆጣሽ ግን አላቅም እያለቻት ነበረ። እና ነገር የምን ችግር አለው ምናምን አለች ማለት ነው። ከዛ በኋላ እንደዛ ከሆነማ እኔ ዝም ብዬ ትኩር አድርጌ ሳያት እችዳጣ ዲያጣ አባዬ ነው የምትመስለዋ ላይ እናት እያወጣው እንደተናደደችው እንዴት አባትሽን በዚህ ጠረጥር ባለሽ እንዴትስ እንደዚህ ይታያለሽ? ምን ማለት አስበሽ ነው ጥናትሽ እናንተንሽን በልክ አድርጊው እንጂ ለምን ደዝት ያለሽ ብላ፣ እንግዲህ በጣም ነው የተናደደችባት። ያንንም አልፋ እንግዲህ እንዲሁ እናቴ እያትማ እሷን ተተሹ አባዬን ተተሹ ከውሃ ጋር እራሱ መልካቸው በጣም ነው የሚመሳሰለው እያለች አልነበረ። አረ ወይኔ በስማም እንዴት አይነቷ ልጅ ልጅቱ እኮ ከዛ እንግዲህ እናት የተወረተ እንደዛ አይነት የሰይጣን ሐሳብ ከየት አምተሽ ነው የምታስቢው አሁንስ አበዛሽው ብላ ተቆጥታታለ ማለት ነው ግን በዛም አላቆመችው እማዬ በቃ ጻው ከኔ ግን ያሰብኩትኝ ጸጉሯን ወስጄ ዲኤንኤ መመርመር አለባት እች ልጅ ማ ያባዬ ልጅ ናት ነው ያለችው እናት እንግዲህ በጣም ተቆጥታ ከሚባለው በላይ ነው ተቆጥታ ከዚህ ግን ታይኔ ጥፊ ምን ሆይ ሰይጣን ነሽ ብላ እንግዲህ ከፊት ያባረርቻት ከዛም ከሄደች በኋላ አላረፈችም፣ እንግዲህ ዳጣን ጸጉሯን ቆርጣታለች። ሂዳ ክላሷ እንግዲህ ዳጣ እየተወራጨች ነበረ፣ እየተገላበጠች ነበረ፣ ወደዛ ወደዚህ እያለች ነበረ። ግን መቀስ ይዛ ስሆን ብላ በቃ በተቀናጀ ሁኔታ እንግዲህ ሂዳ ጸጉሯን ቆርጠዋለች ማለት ነው። ደግሞ እርግጠኛ ነኝ ያው የቆረጠችው እንትን ነው፣ ግን ተቆርጠዋለች። ምን ታስባላችሁ እናንተ? እርግጠኛ ቆርጣ ወስደ ታስመረምረዋለች። እና ነገርዮሹ በጣም የከበደ ነው የሚሆነው። በዛ መልኩ ደግሞ የዲኤንኤ ውጤቱ ከታወቀ በጣም ከባድ ነው። ዲኤንኤ ደግሞ እንዴት ነው የሚመረመረው መሰላችሁ? ግዴታ ከአባቷን መውሰድ ትችላለች፣ ግን የዳጣንና የእሷን የራሷን የአቢጌድን ራሱ ትችላለች። የእሷና የኤቢና የዳጣን ስታስመረምረው እህትማማች የመሆናቸውን እንትን እንግዲህ ያው ዘጠና ዘጠኝ ዘጠና ስምንት ፐርሰንት ባይመጣም ዘጠና ምናምን ፐርሰንት ይመጣል ማለት ነው። ያ ከሆነ ደግሞ በእርግጠኝነት ተማማኝ ናቸው ማለት ነው። በዛ መልኩ ታውቃለች። ከዛ ሲቀጥል ደግሞ እንግዲህ በአባቷም ከአባቷም ላይ የሆነች ነገር እንደዚ ብትቀርጋ ወይ ከጺሙ፣ ወይ ከሆነ ነገሩ፣ ወይ ከራሱ ጸጉር፣ በዛ መልኩ እንግዲህ ወስዳ እናት አባትና ልጅ የመሆናቸውን ዲኤንኤ ማስመርመር ትችላለ ማለት ነው እንግዲህ እኔ እኮ እሷ የምታገኘው ነገር ምንድን ነው? የእሷ በእርግጥ ጠቧ ናታንን እንዳታይባት ነው። ናታን በቃ ማለት ሰላሟን ነስቷታል። ሰላም ማነው ናታን ደግሞ ጭራሽ ምንም ለእሷ ምንም አይነት እንትን የለውም። ስለዚህ አሁን ይሄ እኮ እና አሁን ዲኤንኤ ብታስመረምር ዲኤንኤ የተመረመረች እኮ ዳጣ ልጁ ናት፣ እህቷ ነች ለዚች ለልጅ ስለዚህ እህቷ መሆኗ ምናልባት የእናቷን ትዳር ሊበጠብጥ ይችላል። እናትና አባቷን ያቃቅራል እንጂ ሌላ ምን ታገኛለች? የእውነት በጣም ነው የገረመኝ። እውነት ማለት ነው እንደዚህ አይደረግም እኮ ቢያንስች ልጅ እህቷ ነች የምትሆኑ በቃ አባቷን ወይ እሷ ለትዳር አትፈልገው። ስለዚህ ትዳራቸው ነው የሚፈርስ የቤተሰቦቻቸው። ስለዚህ የቤተሰቦቻቸው ትዳር እሷ አሁን ያሰበችው ዲኤንኤ የተመርምሮ ልጅ ከሆነች ከዚህ ቤት ዳጣ ትወጣለች የሚል ሀሳብ ስላላት ነው። አባቴው ደግሞ በጣም በዛ ነገር በጣም ከባድ ነው። አሁን ላይ ደግሞ በተለይ በዲኤንኤ ውጤት ልጁ መሆኗን ካረጋገጠ ዳጣን ያለፈችው ህይወቷን ለመካስ ብዙ ነገሮችን ያደርጋል እንጂ መልሶ አስወጥቶ አያባራትም ማለት ነው። እንግዲህ በሌላ ደግሞ ሰላም፣ እንግዲህ ሰላም ያው የዳጣ እናቷ ነች ብያቸዋለሁኝ። ሰላም እና ዳጣ እንግዲህ አንድ ነገሮች እያወሩ ነው። በቀጣይ ደግሞ ፕሮግራም ይዘው ሁሉንም ነገር እንደሚያወሩ ጎዳናም እንዳደረች አንዳንድ ነገሮችን ነግራታለች ማለት ነው። በቀጣይ እንግዲህ በደምብ እንደሚያወሩበትና የነሱ ራሱ እንዴት የሚቀራረቡበት መንገድ ቅርብ እንደሆነ ነው እኔ የማስበው ማለት ነው። ቤተ ቤተሰቦቼ ላይክ ያላደርጋችሁ ላይክ እያደረጋችሁ ቤተሰቡን እስከ መጨረሻ አይታችሁ ሃሳብ አስተያየታችሁን አስቀምጡልኝ። ሁሌም ወዳችሁ ፈላችሁ ስለምትከታተሉኝ አመሰግናለሁ። በያላችሁበት ሰላም ጊዜ ይሁንላችሁ። መልካም ቆይታ